ይህ የምትመለከቱት የአሜሪካው የስለላ ድርጅት ሲይኤ ሰሞኑን ይዞት የወጣው የታቦተ ጽዮን ጉዳይ ላይ የሚያጠነጥን እጅግ ምስጢራዊ መረጃ ነው። ታቦተ ጽዮን የትገኛለች ይለናል። እጅግ በዓለም ላይ አነጋጋሪ የሆነው የሲይኤ ዶክመንት እንደምትመለከቱት እና ሌሎችንም ሃሳቦች ይዤላችሁ ቀርብ ያለው አብራችሁን ቆዩ፣ የፈለገ ጥበባት ተከታታዮቼ። ይህ ፈለገ ጥበባት ላለፉት ዓመታት የተለያዩ ጥንታዊ ሀገራዊና ሃይማኖታዊ ይዘት ያላቸውን በተለይ በጥንት የኢትዮጵያን ቅዳማዊ ማንነቷን በማንሳት የተለያዩ የጉዞ ማስታወሻውን በማቅረብ የጠፉ የተሰወሩ የተሸሸጉ ሚስጥራትን በመፈለግና በማሰስ የትውልድ ኃላፊነት ይህን እየተወጣው ቆይቻለሁ። በቴሌግራም እንዲሁም በዩቲዩብ የማቀረባቸው ተወዳጅ ፕሮግራሞች የብዙሐንን ቀልብ ሳበው ለብዙሐኖቹ ቁጭትን እንዲሁም መነሳሳትን የፈጠሩ እንደሆኑ ተከታታዮቼ ስትገልጹልኝ ቆይታችኋል። አንዳንድ የኢትዮጵያና የቤተ ክርስቲያን መገለጥ የማይሹ ታሪኳን ለመቅበር የሚጥሩ በተንኮልና በሴራ ከቤተ ክርስቲያን በተጻራሪ የቆሙ ሰዎች የዩቲዩብ ቻናል ላይ በሰፊው በተደጋጋሚ ለበርካታ ጊዜ ሪፖርት በማድረግ በአንድ ሳምንት ውስጥ ሊዘጋ እንደሚችል መረጃው እየደረሰኝ ነው። ስለሆነም ውድ አድማጭና ተከታታዮቼ፣ እኛ የማንንም ሴራ ፈርተንና ሸሽተን ዝም የምንል አይደለንም። አባቶቻችን አደራ ለመወጣት እስከ ጥግ ድረስ ለመጓዝም እገዛችሁ ያስፈልገኛል። እገዛችሁ የሚሆነው ተመራጭ የሆነው የዩትዩብ ቻናል ከፍቼ እስከ ማስተዋወቅ ድረስ ዲስክሪፕሽን ቦክስ ላይ የቴሌግራም አድሬሴን አስቀምጥላችኋለሁ በዛ እየገባችሁ ሰዎችንም አድር በማድረግ ቤተሰባዊ ኃላፊነታችሁን ተወጡላለሁ። ወደ ፕሮግራሙ ሰሞኑን አለምን እያነጋገረ ስላለው የታቦተ ጽዮን መገኛ ጉዳይ፣ አሜሪካ በሚስጥር ስትከታተላት ስለነበረችው ኢትዮጵያና የኢትዮጵያ ገዳማት እንዲሁም ስለ ፕሮጀክት ስትሪክት ሚስጥራዊ ሁነት፣ ታቦቷን ለማየት የገቡ ሰዎች ሞትና የገጠማቸው አደጋም በሆኑ ጽዮን የት ናት፣ በታቦቷ ጉዳይ ላይ የምነግራችሁ የራሴ ምርምር ስራለ? ምናልባት ጊዜ ቦታ፣ ሁኔታ ቢገልጠው እንኳ ፍንጭ እሰጣችኋለሁ። አብራችሁኝ ስትቆዩ ከታቦተ ጽዮን ጋር በተያያዘ አዲስና ተሰምቶ የማይታወቅ መረጃን ፍንጩን እሰጣችኋለሁ። ታቦቷን ስለሚጠብቋት ነገዳያ ቆባውያን በኢትዮጵያ ስለሚኖሩት በአንድ ቦታ ተሰውረው በኃይል ተከበው እንዴት እንደሚኖሩ በተወሰነ ደረጃ መረጃን አቀብያችሁ ነበር። ዛሬ ድረስ የት አካባቢ ሊገኙ እንደሚችሉም የምነግራችሁ ፍንጭ ይኖራል። በፕሮጀክት ሰንስትሪክት አማካኝነት ወደ ኢትዮጵያ ገዳማት በመጓዝ በሚስጥር ሲሰልል ከነበሩት መካከል ሮበርት ኮሮኒክ፣ ዘ ሎስት አርክ ኦፍ ዘ ኮቨናንት እንዲሁም እጅግ አነጋጋሪ ከሆነው በኢትዮጵያ ታቦተ ጽዮን ፍለጋ በመባል የሚታወቀው ዘ ሳይን ኤንድ ዘ ሲል መጽሐፍ ደራሲም ግራም ሃንኩክ ከዓመት በፊት በሚያደርጉት አሰሳና ሚስጥራዊ ተልኮ ወደ ኢትዮጵያ ገብተው የነበሩበትን ገዳማትና ሲዞሩና ሲፈልጉት የነበረውን ምስጢር ሲያቀኑባቸው ከነበሩት ቦታዎች አንዱ ከሆነው እና የገዳሙ አበመኔት ከነበሩት አባ ክፍለ ማርያም ጋር የነበራቸውን ቆይታ በመጽሐፎቻቸው አስነብበው ነበር። እኔ ደግሞ ከ34 ዓመታት በኋላ ዛሬ ከእኒህ ታላቅ ሰው ጋር ከአባ ክፍለ ማርያም ጋር ስለ ፕሮጀክት ሰንስትሪክት እንዲሁም የታቦቷን መገኛ ከሚያስሱ ሰዎች መካከል ስለ ግራሃም ሃንኮክን ስችላቸው እጅግ በሚገርም ፍጥነት ነበረ መልስ የሰጡኝ። ከአባ ክፍለ ማርያም ጋር ያደረግኩትን ቆይታ ይዤላችሁ እመጣለሁ። በእርጅናና በድካም ያልተሸነፉት አባ ክፍለ ማርያም ግራማንኩክን አስተዋውሱት ስላቸው ስላቸው የመለሱልኝን አስደናቂ መልስ ልነግራችሁ ነው። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አበው እኒህን እጅግ ረቂቅና ሚስጥራዊ የሆኑ የታቦተ ጽዮንን ጉዳይ በተመለከተ ይዥላችሁ ቀርብ ያለው ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮች እንደምን ቆይታችሁኛል ይህ የእናንተው ቻናል ነው ላይክ ሳብስክራይብ እና ሼር ስታደርጉት ለብዙዎች የመድረስ አቅም አለውና ቤተሰቡ ኃላፊነታችሁን ትወጡ ዘንድ እየጠየኩኝ ወደ ቀጣይ ፕሮግራማችን እናልፋለን። ሰሞኑን በአለም ላይ አንድ እጅግ አስደናቂና አስገራሚ ምስጢር ተነገረ ይህም የሲአይኤ ዶክሜንት መውጣት ጋር ተያይዞም ከታላቋ ዓለም ላይ እጅግ ምስጢራዊ ሆና ለሺ ዘመናት ካለፈችው የመጥፋቷ ጉዳይ እንቆቅልሽ ነው ተብላ ከሚነገርላት ከታቦተ ጽዮን ጋር በተያያዘም ከ30 40 ዓመት በፊት ሲያደርገው የነበረውን ምስጢራዊ አሰሳና ምስጢራዊ ፍለጋውን በሲአይኤ የመረጃ ቋት አውጥቶ ለዓለም አስነብቧል። የኪዳኑ ታቦት በመጽሐፍ ቅዱስ ውስጥ እንዳስተላለፈው የአስርቱ ትእዛዛት የቃላት እውነት የታተመበት ቅዱሱ ቃም ለረጅም ጊዜ ታሪክ ተመራማሪዎች፣ ሃይማኖታዊ አገልጋዮችና ጸሎተኞችን ሁሉ በመቃተትና በመፈለግ ዘመናቸውን እንዲጨርሱ አድርጓቸዋል። በቅርብ ጊዜ የሲአይኤ የተገለጹ ሰነዶች ለዓለም አንድ ነገር አለኝ። እውነትም የታቦተ ጽዮን መገኛን አግኝቻለሁ ብሏል። ፕሮጀክት ሰን ስትሪክት እና ወይም በርቀት ማየት ሪሞት ቪውንግ ይህንን በመጠቀም ነበረም አለም ሚስጥሩና የኖረችውን የታቦተ ጽዮን መገኛም አገኘናት ያሉ። ለመሆኑ ሪሞት ቪውንግ ወይም በርቀት ማየትና ነገሮችን መመልከት ማለት ምን ማለት ነው? ምን አይነት አሰራር፣ ምን አይነት ምስጢር የማወቅ ጥበብ ነው የሚለውን የተወሰነ ነገር ልበላችሁም። ይህ የርቀት እይታ ሪሞት ቬዊንግ፣ ግለሰቦች አካላዊ ስሜቶቻቸውን ሳይጠቀሙ የሩቅ ወይም የማይታይ ኢላማ፣ ለምሳሌ ቦታ፣ ሁኔታዎችን እና ክስተቶችን በስነ ልቦና በአእምሯቸው እንዲገነዘቡ ወይም መረጃ እንዲሰበስቡ የሚያስችል የሚል እጅግ አወዛጋቢ የሆነ ሀሳብ ነው። ይህ ማለት ከዚህ ቀደም ስነግራችሁ እንደነበረው ከአንድ ቦታ ሆኖ ሌላ ቦታ የሚደረግና የሚፈጸም ሁነቶችን ማወቅ፣ መገናዘብ ማድረግና እኒያ ሁለንተናዊ ምስጢሮችን ማወቅ ይህ ታላቁ መጽሐፍ ቅዱስ እንዳለው እንደነ ታላቁ ኤልሳ ያለ ስጦታ ማለት ነው። ኤልሳ በፍቅሮን ቢት ሲደረግ የነበረውን በጓዳውና በጎድጓዳው በቤተ መንግስቱ ሲሆን ያለውን ከቤቱ ተቀምጦ ያይነበረ ነበረ እንዲል መጽሐፍ። ይህም ይሄም የፕሮጀክት ሰን ስትሪክት እንዲህ አይነት ጸጋ አላቸው ብሎ የሚታመኑትን ሰዎች በCIA መርማሪነትና በነርሱ መራጭነት ወደ ተቋማቸው ያስገቧቸዋል። ይህም ለመጀመሪያ ጊዜ ይላል ጥናቱ፣ በቀዝቃዛው ጦርነት ወቅት እንደCIA የፕሮጀክት ታርጌትና የፕሮጀክት ሰን ስትሪክት ያሉ የተመደቡ የአሜሪካ መንግስት ፕሮግራሞች አካል ሆኖ እብቅ ብሏል። በአንድ ቦታ ተቀምጠው በመመሰጥ በሌላኛው ዓለም ክፍል የሚደረግን እንቅስቃሴ፣ ሁነት፣ የመለያያ ነጥቦችን፣ የጂኦግራፊ መገጣጠሚያዎችን ፎቶ ወይም ምስላዊ የሆኑ አንዳንድ ሐሳቦችን በስዕል ወይም ደግሞ በትረካ መልክ ይገልጣሉ። ታላላቅ የሆኑ እነሱ እንደሚሏቸው የአሸባሪዎችንና የሚፈልጓቸውን ሰዎች ለማጥቃት ለምሳሌ ቢላደንንና የሳዳምን ሁለንተናዊ ሎኬሽን በእነዚህ ሪሞት ቪወሮች እንደተገኘና ከዛም ካሉበት እጅግ ጥልቅ ከሆነ ዋሻ ውስጥ ፈልቅቀው አውጥተው እንደገደሏቸው ይነገራል። ይህ በእንዲህ እንዳለም ይህ ሪሞት ቪዊንግ ወይም ደግሞ ከአንድ ቦታ ሆኖ በሌላ ዓለም ያለውን እንቅስቃሴ ሁነትና ነገሮችን በአእምሮ በመሳል እጅግ በረቀቀ መንገድ ማወቅና መረዳትም ይህ የጥንቆላ ወይም የሟርት አይደለም። የሲአይ መረጃ ክንፍ የሆነው ታላቁ የምርምር ስራቸውን የሚፈጸሙበት ብዙ መረጃዎችን የሚያገኙበት እጅግም አስደናቂ የሆነ ታምር ነው። በ1980ዎቹ አካባቢ አንድ እጅግ የሚገርም ሁነት ተፈጸመ ይባላል። ይህም ሪሞት ቪዊንግ ወይም ደግሞ ፕሮጀክት ሰንስትሪክት እየተባለ የታቦተ ጽዮንን መገኛ የሚፈልግ የአሰሳ ቡድን ተላክ ይህ የአሰሳ ቡድን ብዙ ሚስጥራዊ ሁነቶችን ይዞ መጣ ይላሉ በዘመን ውስጥ ምናልባት ሠላሳ አርባ ዓመታት በኋላ የተነገረ ሚስጥር ይሁን እንጂ የታቦተ ጽዮን ፍለጋቸውን ከጀመሩ በርካታ ሺህ ዓመታት እንደሆነ ይታወቃል በተለይ ባለፉት መቶ ሁለት መቶ ዓመታት ደግሞ እጅግም በረቀቀ መንገድ እኔን የታቦተ ጽዮንንና ሌሎችም ውድ ቅርስ ተብሎ የሚታሰቡትን ጉዳዮች ይፈልጋሉ፣ ያስሳሉ። ከኒም አሳሾች መካከል ግራማንኩክ ዘሳይን ኤን ዘሲል ወይም ታቦተ ጽዮንን ፍለጋ የሚለው መጽሐፍ ደራሲን ስለደረሰው አንድ ሰው ሀሳብ ልስጣችሁ። ይህ ሰው ግራማንኩክ ይባላል። ግራማንኩክ በ1978ዎቹ ወደ ኢትዮጵያ ብቅ አለም። ይህ ማለት ፕሮጀክት ሰን ስትሪክት የጀመረበት ጊዜና ሁኔታ ነበረ ማለት ነው። ልብ በሉ ያኔ በነበረው ቆይታ ላይ የመንግስት ድጋፍ እንደነበረውና ከዛም የምርምር ስራውን ሲሰራ እንደነበረ እንዲህ ሲል ካንደበቱ ይናገራል። ዘሳይን ኤንድ ዘ ሲል በሚለው ወይም ደግሞ ታቦተ ጽዮንን ፍለጋ በሚል የተተረጎሙ ገጽ ዘጠኝ ላይ ከዓመታት ከባድ ውጊያ በኋላ ግንቦት 28 1991 ዓ ም የኢትዮጵያ መንግሥት በተቃዋሚ ኃይሎች ኅብረት ሲወገድ በህብረቱ ውስጥ ትልቅ ሚና የነበረው ሕዝባዊ ወያኔ ሓርነት ትግራይ ነበረ። በ1983 ዓ ም ወደ አክሱም በሄድኩበት ወቅት ህዋት አነስተኛ የሽምቅ ተዋጊም ግንባር ነበረ። በጊዜው የአክሱም ከተማ በሽምቅ ተዋጊዎች ብትከበብም በመንግሥት ቁጥጥር ስር ነበረችም። 1974 ዓ.ም ተመረተ በተካሄደው አብዮት አጼ ኃይለ ሥላሴ ከስልጣን ከተወገዱና በአፍሪካ ከተነሱት ጨካኝ መሪዎች አንዱ የነበሩት ኮሎኔል መንግስቱ ኃይለ ማርያም በትረ መንግስቱን እንደጨበጡ አክሱም የነበሩት የእንግሊዛውያን አርኪዮሎጂስቶች ተባረው ነበረ እያለ ይቀጥላሉ። ከዚያም ወዲህ ወደ ከተማይቱ የመጣውት የመጀመሪያው የውጭ ዜጋ እኔ ነበርኩ። የሚያሳዝነው በወቅቱ ወደ አክሱም እንዲሄድ የተፈቀደልኝ በራሴ ተነሳሽነት ወይም ልዩ ጥረት ሳይሆን ለመንግስት አንድ ሥራ ለመስራት በመስማማት የነበረ ይላል። ወደኋላ ክፉኛ ብትጸጸትበትም በ1983 ዓ ም በውጮች መሆኑ ነው። ኢትዮጵያን በተመለከተ አንድ መጽሐፍ ለማዘጋጀት ከኮሎኔል መንግስቱ ጋር ውል ተፈራርሜ ነበር ይላል። ልብ በሉም በ1983 ዓ ም ኢትዮጵያን በተመለከተ ኢትዮጵያን በተመለከተ አንድ መጽሐፍ ለማዘጋጀት ከኮሎኔል መንግስቱ ጋር ውል ተፈራርሜ ነበር ይላል። ይህ ውል መጽሐፉን ለመጻፍ ሳይሆን ጽዮንን ለመፈልግ የተደረገ ውል እንደሆነ ከመጽሐፉ ሁለንተናዊ ማንነት መረዳት እንችላለን። በዚህም ምክንያት ይላል፣ በዚህም ምክንያት ማንም ሰው እንዲጎበኝ ያልተፈቀዱለትን ቦታዎች ለኔ መፍቀዳቸውና ገንዘብም መክፈላቸው ባለስልጣኖቹ ጥቅም ቢያገኙበት መሆኑ ግልጽ ነው ይላል። ይሄን ልብ በሉ። ይህ የተጻፈው ዛሬ ላይ ዓለምን እያነጋገረ ያለው የፕሮጀክት ሰንስትሪክት የተጀመረበት ጊዜና ሁኔታ ላይ ያለ ነበረም ልክ ፕሮጀክት ሰንስትሪክት እንደተጀመረ አካባቢ ነበረ። ታላቁ እጅግም ዓለም ላይ የሰማቸው ገናና ከተሚባሉት አንዱ ግራም አንኩክ የሚባለው እጅግ አስደናቂ ተመራማሪ ይህንን ታሪክ የተናገረው። ይህ ሰው በጊዜው በተደረገለት የመንግስት ድጋፍና በሚሰጠው እልፍ ገንዘብ ምክንያት እንዲሁም ቀጥታ ከአሜሪካ ጋር በነበረ ውልና የፕሮጀክት ሰንስትሪክትን በቋሚነት ከያዙት አንዱ ነው ብዬ እኔ ለመገመት አልተጠራጠርኩም። ምክንያቱም ጊዜ፣ ቦታ፣ ሁኔታ ሁሉን ነገር እየገለጠው ይመስላልና ነው። ይህ በእንዲህ እንዳለ እንዲንድል ያረጋገጠኝ ከሰላሳ አርባ ዓመታት ቀደም ብሎ ይህ ታላቁ ግራ ማንቁ በኢትዮጵያ ታላላቅ ሚስጢራዊ ገዳማት እየዞረም ካገኛቸው ሰዎች አንዱ አባ ክፍለ ማርያም ናቸው። ቅዱሱ ሐይቅ በሚል መጽሐፉ ላይ ጽፎታል። በተተረጎመው መጽሐፍ ላይ ገጽ 112 ላይ እንደምታገኙት ስለ አባ ክፍለ ማርያምና ከእርሳቸው ጋር ስለነበረው ቆይታ ሀሳቦቹን ገልጾ ነበረ። እንዲህን አባት እጅግም አረጋው የሆኑ አይኖቻቸው የደከሙና እጆቻቸው የሚንቀጠቀጡ አረጋዊ ሰው ከእሳቸው ጋር ሰሞኑን ነበርኩኝ። በሕይወት ያሉ ሕያው ምስክር ናቸው። አባ ክፍለ ማርያም እንዲህ አልኳቸው። አባ ክፍለ አልኳቸው፣ አቤት ልጅ አሉኝ። ከበርካታ ዓመታት ቀደም ብሎ ስለመጣ አንድ ሰው ልጠይቆት ነው ብዬ ጠየቅኳቸው። እሺ ድንቅ አሉኝ። እኔም ግራማንኩክ ስለሚባል ነጭ ያውቃሉ አልኳቸው። ወዲያው ፈገግ አሉና ግራማንኩክ አሉኝ። አዎ ግራማንኩክ አስታውሰዋለሁ አሉ። እንዴት እንደነበረ ለምን ያክል ሰዓት እንዳወሩ እሱ በመጽሐፉ ያልገለጻቸውንና እሳቸው ግን የነገሩኝን እጅግ የሚያስደንቅ እውነት! በመጽሐፉ ቢሸሽገው እንኳን እርሳቸው ሕያው ምስክር ሆነው አጫውተውኛል። ይህ በእንዲህ እንዳለ የ1980ዎቹ አካባቢ የርቀት ተመልካቹ ሪሞት ቪዮሩ ወይም ደግሞ በሳይኪክ የሚሰራና የሚያይ ከርቀት ያለውን የሚያውቀው ተመልካች እንዲህ አለም። ታቦቷን እንዳያትና እየት እንደምትገኝ አካላዊ መገለጫው በወርቅና በብር የተለበጠ ሳጥን ቅርጽ ያለው ነው ይላል። ባለ ስድስት ክንፍ መላእክት ወይም ሱራፊል ያጌጠ የእንጨት ዕቃ ከመጽሐፍ ቅዱሳዊ ሐሳቦች ጋር የሚስማማ ውስጠኛ መያዣ እንደያዘ ተዘግቧል። በመካከለኛው ምስራቅ ከመሬት በታች ከመስጊድ መሰል ጉልላት አጠገብ ባለው ጨለማ እርጥብ አካባቢ ነጭ ልብስ የለበሱ አረበኛ የሚመስል ቃላትን የሚናገሩ ግለሰቦች በፍቅራቢያው አስተውሏል ይባላል። ይቀጥልና ታቦቱ የሚጠብቀው ያልተፈቀደ ሰርጎ ገቦችን በማይታወቅ ኃይል ለማጥፋት በሚችሉ አካላት እንደሆነ ተናግሯል። ያው መላእክት እንደማለቱ ነው። እጅግ ከባድ ስለሆነ ኃይሏና ስለ አደገኝነቷ ጭምር ተናግሯል። ይህ በተወሰነ ደረጃ እውነትነት ቢኖረውም እንኳን ስለ ቦታው መገኛና ስለ አንዳንድ ነገሮች የተናገሩት ልክ እንዳልሆነ አምናለሁ። እኔም በርካታ ጊዜያት በእንደዚህ አይነት ጉዳዮች ላይ ልጽፍ እፈልግና ሀገርን የሚያናጉ እጅግም ከባድ ስለሆኑ ብዬ ምክንያቱም ብዙዎቻችሁ ይህንን የምታድምጡ ጭምር ከምታስቡት ከምታልሙትና እጅግም ይሆናል ብላችሁ ባልገመታችሁት ሁኔታ የታቦተ ጽዮን ሁለንተናዊ ማንነት የተለየ ነው። አዎ ደግሞ አሉ ጽዮን የተለየ ማንነት አላት። ቦታዋ መገኛዋ፣ ባህሪዋ፣ ጠባዩዋ፣ ጠባቂዎቿ ብዙ ያልተነገረ ታምራዊ ባህሪ እና ጠባይ ያላት። በነገራችሁ ላይ ታቦተ ጽዮን ትባል እንጂ ከታቦተ ጽዮን ጋር አብረው የመጡ አምስት ቅዱሳን እቃዎች አሉ። አምስት ቅዱሳን እቃዎችም እንዲህ በዘመን የሚገለጡ እውነታት ናቸው። ከዚህ ቀደም እንደነገርኳችሁ ጽዮን በደጋማ አካባቢ እርጥበት ባለበት ቦታ በሚስጥር በሃያላን ተከባ በአናብስት በአናብርትና በመላእክት አያልነት ትጠበቃለች የሚል ሐሳብ አጋርቻችኋለሁ። ምናልባት ወደ ኋላ ብላችሁ ስለ ጽዮን፣ ስለ ታቦቷ አያልነት የጻፍኩትን ብታዩ ምናልባት አሁን ሲኤ የነገረን ያለው አንዳንድ ምስጢራዊ ኮድ የያዘው እውነት በተወሰነ ማረጋገጫ ይሆናል። ታቦተ ጽዮን በደጋም አካባቢ እጅግም ቀዝቃዛ በሆነ በአናብርትና በአናብስት ልዩ በሆኑ በነገደ ያይቆባውያን ተሸሽጋ ትኖራለች። ይህንን እውነት ያዙልኝ፣ ዘመን ይገልጣዋል። እናም እውነት የሚነገርበት ጊዜ ይመጣልና፣ ይህ በእንዲህ እንዳለም ታቦቷን አየን ካሉት አንድ አባት ጋር እንዲህ ያለ የሮበርት ኮርኒክ ቆይታ ነበረም። አባ ኃይሌ ድምፃቸውን ዝቅ አድርገው ይላል ቀጠሉም፣ አንድ መነኩሴ የታቦቷን በር ሲከፍተው እንደ ወርቅ የሚያበራ ብርሃን ከውስጡ አወጣ ይላሉም። በድንገት የታቦቷን ኃያልነት ተጠራጥረው እርሷን ለማየት ከገቡበት እጅግ ከፍተኛ ከሆነ ዋሻው ውስጥ የገጠማቸውን የሚያጫውቱን አባ ኃይሌም በፍርሃት አንገታቸውን አወዛውዘው እንደ ህልም ነው የማስታውሰው። በእርግጥ ህልም ይመስል ነበር አሉ ለአፍታ ያህል በዝምታ ቆየን ከዚያም ቀጠሉና እኔና ሁለቱ መነኮሳት መቼ እንደወደቅን አላስታውስም አይኔን ስገልጥ ወለል ላይ ተንጋልዬ ነበረም መላወስ አልችልም ነበርም ምን ያህል ወለሉ ላይ እንደቆየሁ አላስታውስም ከወደቅንበት አንስተው ወጡን ከዚያም ወደ ሆስፒታል ወሰዱን በማለት አባ አይኖቻቸውን አጥበው ከአራት ቀናት በኋላ ከህክምና ስንወጣ ፖሊሶች ወሰዱ፣ ታሰርኩኝ። ከዚያም ስለ ታቦቷ በርከት ያሉ ሚስጥሮችን እንዳያዞና የደረሰባቸውን አሻራ አደጋ የአይናቸውን መጥፋት ሁሉ በአጽንዖት ተናገሩ። እኔ አባት ከባድ ገጠመኝ ነበር። ከዚያ በኋላ አይኔ ተጎድቷል፣ ማየት እያቃተኝ ነው አሉ። ሌላው ምን አባ በረጅሙ ተንፍሰው ከሶስት ሳምንታት በፊት ሞቱ። በእለቱ ቤተ መቅደስ ውስጥ የደረሰበት ጉዳት በከፍተኛ ሁኔታ ስለነበረ ቁስለቱ ዳርጎት በመጨረሻም ሞቱ አሉም። ከፈለጋችሁ ነገ መቃብሩን ላሳያችሁ እችላለሁ። ሰዎችንም ዘመድ አዝማድም ጠይቁ። በአካባቢው የነበሩት ሁሉ የታሪክ ምስክሮች ናቸው አሉም። ሌላኛው ጓደኛዬ መነኩሴም በጣም ታሟል። የቤተ ክህነት አገልግሎቱን መቀጠልም ስላልቻለ ለጡረታም ወጥቷል። መቆም አይችልም፣ ሰውነቱ እየበደለ ነው አሉ። ሁለተኛው መነኩሴ አነጋግሬያቸው ነበረም። እሱም የአባ ኃይሌን ታሪክ ቃል በቃል ደግሞ ነገረኝ። ካናገርኩት ሁለት ቀናት በኋላ እሱም አረፈ። ይህ የታቦቷ ከፍተኛ ኃይል በሰዎች ላይ በደፋሮች ላይ እንዲሁም እጅግም በሚፈልጓትና በሚያስሷት ላይ ያልተነገረ በርካታ ታምራትን የሰራች ጽዮናት መንገር ካለብኝ እጅግ በርካታ ሚስጥራዊ ማንነቷ በጥቂቱ ጥቂት ጥቂቱ ነገርኳችሁ። ይህ ብዙዎቹን የሚያናጋ ሀሳብ የሚከፍል ነገር ግን እውነት የሆነ ነውና፣ ዘመን፣ ጊዜ፣ ቦታ፣ ሁኔታ እንደሚገልጣት አምናሉ። በድጋሚ ግን የምነግራችሁ ታቦተ ጽዮን ከዚህ ቀደምም ሀሳቡን ጣል አድርጌላችሁ ነበረ። ወደኋላ ማየት ትችላላችሁ። በድጋማ ቀዝቃዛ ቦታ ላይ ትገኛለችም። ነገደ ያይቆባውያን ከአፋር የዘራረግ የሚመዘዝ ማንነታቸው ኒያ ሰዎች በእርሷ ይቆማሉ። አናብርት አናብስት በመላበት እጅግ ሚስጥራዊ በሆነ ቦታ ጽዮን አለች። አዎ ጽዮን አለች። ይህንን ከበርካታ ጊዜያት ቀደም እየረግሪያቸዋሉ ሲአይም ያረጋገጠው ነቴን ነው። በእርግጥ ሲአይ አይታመንም በርካታ የሆኑ ሚስጥሮችን ደብቆን በርካታ ሚስጥራዊ እውነቶችን እንዲሁም ጥቂት ነገሮችን ብቻ እንደነገረን እንመን። ከዛ ባሻገር ሶስተኛው የእስራኤል ቤተ መቅደስ የኔታናሁና የአሜሪካው ፕሬዚዳንት የትራምፕ ጥብቅ ግንኙነት የሶስተኛው ቤተ መቅደስን ማነጽ መጨረስና የታላቋን የሶሎሞንን ታቦት ወደ መንበሯ መመለስ ይህ ቅዳቸው ነው። ነገር ግን ይህ እውነት ሊሆን የማይችልበት በርካታ እውነቶች አሉ። የኢሳያስ መልእክት ምዕራፍ 18 ስናነበው ትንቢተ ሶፎኒያስ 3 8 ጋር ተመሳሳይ የምጽአት ትንቢት ይዞልናል። ይህ በአጽንኦት አድምጡኝ። በመቀጠል ደግሞ ይህ ጥቅስ እንዲህ ይላል ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑት ሴቶች ልጆች ቁርባኔን ያመጡልኛል ይሄ ትንቢታዊ ቃል ነው እንዲህ ይላል ከኢትዮጵያ ወንዞች ማዶ የሚማልዱኝ የተበተኑ ሴት ልጆች ቁርባኔን ያመጡልኛል ሶፎንያስ ምዕራፍ 3 ቁጥር አላት በዚህኛው መጽሐፍ ለእግዚአብሔር የሚቀርበው የኢትዮጵያ ስጦታ ምንድነው ካላችሁ ቁርባኔን መሆኑን ልብ በሉ ይህ የቃል ኪዳዋና ታቦት በኢትዮጵያ እንደሌለች ለማረጋገጥ ሰፊ ጥናት በሚደረግበት ወቅት መረጃው ሙሉ በሙሉ የሚጠቁመው ከተራሮች ማዶ ስላለችው ምስጊን ሀገር ኢትዮጵያ ነው። ኢየሱስ ክርስቶስ ተመልሶ ሲመጣ ከኢትዮጵያ የሚሄድለት እጅ መንሻ መስዋዕት አለመሆኑ እርግጥ ነው። እጅ መንሻው መስዋዕት ቢሆን ኑሮ በኢሳይያስ 18 እንደተጠቀሰው በቤተ መቅደሱ ቅድስተ ቅድሳት አይቀመጥ ነበርም። ኢሳይያስ 18 ቁጥር 7 ላይ የጌታን ተመልሶ መምጣትና ከኢትዮጵያ የሚቀርብለትን እጅ መንሻ ስጦታ አያይዘን ማስረዳት እንችላለን። ክርስቶስ ተመልሶ ሲመጣ በሦስተኛው ቤተ መቅደስ ቅድስተ ቅዱሳን የሚቀመጥ ስጦታ ከኢትዮጵያ ይመጣለታል። ይህንን ያልኳችሁን የሳሎን ታላቁ ነቢይ ኢሳይያስ ነው። እንግዲህ ልብ ያለው ያስተውል የምስጢር መዳረሻ ሳይሆን መጀመሪያ ነው የሚነገረው በኢሳይያስ የተቀመጠውን በሶፎንያስም የተደገመውን የእጅ መንሻውን ጉዳይ እንዴት ታዩታላችሁ ብዬ ልጠይቃችሁ አሰብኩም ከኢትዮጵያ ወንዞች ማዶ የሚመጣው እጅ መንሻ በንጉሳዊ ሥነ ሥርዓት በኢየሩሳሌም የሚቀርብ ነው ይህ እውነት ነው ክርስቶስ በምጽአት ሲመጣ እጅ መንሻ ሆኖ የሚቀርብለት ከኢትዮጵያ የሚሄድ አንድ ቀይ ይኖራል። ከዚህም እንደምናየው እጅ መንሻው ተራ ስጦታ ለመሆኑን ነው። በኢሳይያስና በሶፎንያስ እንደተጻፈው ክርስቶስ በክብር ከተመለሰ በኋላ ኢትዮጵያውያኑ እጅ መንሻ ቀርቦለታል። እጅ መንሻውም በእግዚአብሔር ስም ማደሪያ በቅድስተ ቅዱሳን ይመጣል። ሌላ አይነት ስጦታ ወይም መሳይት ቢሆን ኑሮ በውጭ ቤተ መቅደስ ይቀመጥ ነበረም። በቅድስተ ቅዱሳኑ የሚቀመጥ ይህ እጅ መንሻ የቃል ኪዳኑ ታቦት እንጂ ሌላ ምን ሊሆን ይችላል ብላችሁ ለምን አትጠይቁም? እኔ ግን እንዲህ ላለው ኢሳይያስ ኢሳያሶይ፣ በምዕራፍ 18 የገለጥከው እውነት እንዲሁ ቀላል ነገር አይደለም። ሶፎንያስ ሆይ ያጸናሃልን እውነት ነውና እናመሰግናሃልን። እውነትም በዘመን የሚገለጥ እውነት፣ በጽድቅ የሚገለጥ እምነት በእውነት የሚገለጥ ማንነት ወደፊት ይመጣል ብያምናለሁም። እንዲህ ይላል ኤርሚያስ፣ በበዛችሁም ጊዜ በምድር በረባችሁም ጊዜ ይላል እግዚአብሔር፣ በዚያ ዘመን እግዚአብሔር የቃል ኪዳኑ ታቦት ብለው ከእንግዲህ ወዲህ አይጠሩም፣ ልብም አያረጉም፣ አያስቡትምም፣ አይሹትምም፣ ከእንግዲህ ወዲህም አይደረግም። ይላል ትንቢተ ኤርሚያስ ምዕራፍ ሶስት ላይ። ውድ አድማጭና ተከታታዮች ከብዙሃኑ ጥቂት ጥቂቱን ነገርኳችሁም። የማደርገው የምርምር ስራዬ ከዚህ እውነት፣ ከዚህ እምነት፣ ከዚህ ሐሳብ እጅግም ከፍ ያለ ታምራት አይበታለሁም። ከብዙሃኑ በጥቂቱ ነገርኳችሁም። እናንተ አስቡት፣ ተመራመሩበት፣ የእውነትን መዳረሻዋን አግኟትም። አንዳንድ ነገሮችን ከሌሎች ነገሮች ጋር ማገናኘት ይወቁበት፣ ልመዱበት፣ ተመራመሩበት። እንዲሁ የተነገረ እንዲሁ የሚነገር እንዲሁ የተተነበየ እንዲሁ የሚተነበይ አንድም ቃል አይኖርም እና የታቦተ ጽዮን ጉዳይ ሰፋ ያለ ፕሮግራም እንድሰራላችሁ ከፈለጋችሁ በአስራ አምስት ጫሳጥን ውስጥ መጠየቅ ትችላላችሁ። ስራባ ክፍለ ማርያም ከታላቁ ከቅዱሱ ደሴት ለሳምንታት ተቀምጬ ከሳቸው እውነትና ትምህርትን ስቀበልን የነበርኩት እርሳቸው በርካት ያሉ ሀሳቦች ሰጥተውኛል። ሰይን ኤንድ ዘሲል መጽሐፍ ደራሲ ከሆነው ከግራም ሃንኮክ በተጨማሪ ሌሎች ለፍለጋ ሲመጡ ሲደርስባቸው የነበሩ ፈተናዎችንና ና ሚስጢራዊ የስለላ ታሪኮችን ሳይቀርም እግዚአብሔር ቢፈቅድና ቢወድ ሰፋርጌ የሚመጣባቸው በርከት ያሉ ፕሮግራሞች አሉ። እኔን ለመከታተል ሀሳቤ ከገዛችሁ ላይክ፣ ሳብስክራይብ፣ ሸር እያደረጋችሁ ለብዙዎች አደርሱ ላለሁ የፈለገ ጥበባት ተከታታዮቼ፣ ይህ ፈለገ ጥበባት ላለፉት ዓመታት የተለያዩ ጥንታዊ ሀገራዊና ሃይማኖታዊ ይዘት ያላቸውን በተለይ በጥንት የኢትዮጵያን ቀዳማዊ ማንነቷን በማንሳት የተለያዩ የጉዞ ማስታወሻውን በማቅረብ የጠፉ የተሰወሩ የተሸሸጉ ሚስጥራትን በመፈለግና በማሰስ የትውልድ ኃላፊነት ይህን እየተወጣው ቆይቻለሁ። በቴሌግራም እንዲሁም በኢትዮ የማቀረባቸው ተወዳጅ ፕሮግራሞች የብዙን ቀልብ ሳቡ ለብዙኖቹ ቁጭትን እንዲሁም መነሳሳትን የፈጠሩ እንደሆኑ ተከታታዮቼ ስትገልጹልኝ ቆይታችኋል። አንዳንድ የኢትዮጵያና የቤተክርስቲያን መገለጥ የማይሹ ታሪኳን ለመቅበር የሚጥሩ በተንኮልና በሴራ ከቤተ ክርስቲያን በተጻራሪ የቆሙ ሰዎች የዩትዩብ ቻናል ላይ በሰፊው በተደጋጋሚ ለበርካታ ጊዜ ሪፖርት በማድረግ በአንድ ሳምንት ውስጥ ሊዘጋ እንደሚችል መረጃው እየደረሰኝ ነው። ስለሆነም ውድ አድማጭና ተከታታዮቼ እኛ የማንንም ሴራ ፈርተን እና ሸሽተን ዝም የምንል አይደለንም። የአባቶቻችን አደራ ለመወጣት እስከ ጥግ ድረስ ለመጓዝም እገዛችሁ ያስፈልገኛል። እገዛችሁ የሚሆነው ተመራጭ የሆነ የዩትዩብ ቻናል ከፍቼ እስከ ማስተዋወቅ ድረስ ዲስክሪፕሽን ቦክስ ላይ የቴሌግራም አድሬሴን አስቀምጥላችኋለሁ በዛ እየገባችሁ ሰዎችንም አድር በማድረግ ቤተሰባዊ ኃላፊነታችሁን ተወጡላል።